ይፃላት፣ አላት ከትናንቱ የበለጠ ለሁብዬ ለፍቅሬ ሰሞኑን ስላስከፋኋት በጣም ልክሳት እፈልጋለሁ ብሏል፣ እንግዲህ ናሂ ዛሬ እንግዲህ ስጦታውን በጉጉት ነው የምንጠብቀው። ሰው ባለው ነው ነው እና እንግዲህ ከዚህ በፊት መኪና ተሸልማለች የሚል ወሬ ሰምተናል። እሱ መኪና ሳይገባ አይቀርም ከጃፓን እላችኋለሁ። ለማንኛውም ሰላም ተነስተል፣ እንዴት አላችሁ ዩቲዩብ ቤተሰቦቼ? ሰላማችሁ ሰላፊት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። በቅነት መጣ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ አምላክ ይሰውረን ማለት ነው። ለማንኛውም እንግዲህ ሰሞኑን አነጋጋሪ የሆኑት ጥንዶች፣ ባልና ሚስቶች የናሂና የሁብዬ የነበረ ትናንትና እንግዲህ ፍጻሜው ሆኗል። ደስ ብሎናል። ሰላም ወርዷል። ታርቀዋል። እንግዲህ በአበባ ባሸበረቀ ያው ቀይ አበባ የምንድን ነው የፍቅር ነው የሚባለው። እኛ እንግዲህ አበባ ሰጥቼን ተሰጥተኝን ስለማያውቅ እሱ ይለፈኝ ትላላችሁ እና በጣም ነው ደስ ያለኝ ማለት ነው። እንግዲህ ሰሞኑን አስከፍቻታለሁ፣ አስቀይሜያታለሁ፣ አሳዝኛታለሁ፣ ልቧን ሰብሬዋለሁ የልጆቼን እናት ፍቅሬን፣ ውዴን፣ የትዳር አጋሬን ብሎ ናሂ ለመካስ ቃል ገብቷል። እንግዲህ ዛሬ ደግሞ ለየት ባለ ነገር ሰርፕራይዝ ሁብዬ ልትደረግ ነው። ሰው ባለው ነው። ለምን ዶዶራንት አይሆንም ማለት ነው። እና ትልቅ ነገር ያው አጠብቁም? እንደ ቤታችሁ ነው። ለማንኛውም እሱን እንትን አልልም ማለት ነው። ግን በጣም ደስ ብሎኛል። እንግዲህ ትናንትና ኮሜንት ላይ የሚያየው ነበረ መቼ ተጣሉና ነው ብሮስ አሁን ታረቁ የምትሉት የምትሉ ልጆች አላችሁ። በዚሁ አጋጣሚ ያው ላስተላልፍ ብዬ ነው። እነሱማ ዶላር እየሰሩ ሚሆኑ ተጣልተው ሚሆን ብቻ ዋናው ሰላም መውረዱ ነው። እኛ የምንፈልገው ሰላም ነው። ኢትዮጵያ ውስጥ አሁን ሰላም ቢኖር ኖሮ ሰው በስደት በባህር እየሄደ ራሱን አብሰው፣ ወጣቱ ራሱን አያጠፋም ብዬ አስባለሁ። ሰላም ስለሌለ ነው። ምንም ይሆን እንደው እሱ መኝታ ቤት እሷ ደግሞ ሳሎን ሆና ይጣሉ የሚሳደቡ ቪዲዮ ይስሩብንም፣ ዋናው ሰላም መፈጠሩ ነው። ለማንኛውም እኛ ባልና ሚስት መሀል አያገባንም። ትራስ አባባና ማማን ማናስተረቃቸው ይባል አንሶላና ትራስ አለ። ስለዚህ እንደዛ ነው። ግን ዛሬ ለየት ባለ ልትካስ ሁብዬ ያው ቃል በተገባላት ናሂ እኮ አንዳንዴ እኮ አንዳንዶ ባሎች እኮ ታስከፉና በቃ የምትክሱት ነገር በጣም ነው ደስ የሚለኝ። ማለት ነው እንግዲህ ለሁላችንም እንደዚህ አስቀይሞን በቃ በጥሩ ሁኔታ የሚክሳችሁ ባል ይስጣችሁ። ላላገባችሁ ነው እኛ ሳግብተናል። ለአንዴ ማለት ነው እኔ ግን በጣም ነው ደስ ያለኝ። ስለ እናንተ እንግዲህ ወይ ዛሬ የልጁ ፆታ ሊታወቅ ነው። መቼም ሌላ አጀንዳ ይዘውብን አይመጡም፣ እርግጠኛ ነን በቃ እንኳንም ተለቅሶ ተላቀቅን እናንተም ተለቅሶ ተላቀቃችሁ እንዴ? ለቅሶ ነበረ ሶሻል ሚዲያ ላይ የሰለችን ማለት ነው። እና በመታረቃቸው እኔ ደስ ብሎኛል፣ አልከፋኝም በእውነት ለምንስ ይከፋኛል። እኔ ትናንትና የትናንት ቪዲዮ ላይ የታቸው ከሆነ በጣም ሆዴን ያባባው ከምንም ከምንም የህፃኑ ልጅ አባቱ ላይ ምንሃል ፍቅር እንዳለው ለአባቱ ምን ሀል ጉጉት እንዳለው እንዴት እንደናፈቀው አስባችሁታል እንዴት ጥምጥም እንዳለበት እንዲያወርደው ራሱ አይፈልግም ማለት ነው። እና በጣም ነበረ ደስ ያለኝ። እንደገና ደግሞ ዳጊን አይታችሁ ከሆነ ትናንትም ተናግሬ ያለው መድገም አይሆንብኝ፣ ዳጊ ራሱ ማለት ነው በጣም ሆደ ቡቡ ሲያለቅስ የነበረው በጣም ነው ያሳዘነኝ። እኔ እዚያ ላይ ምንባይ መቷል። እንደገና ደግሞ በጣም በጣም በጣም ደግሞ እንትን ስል የነበረው ያው ብዙዎቻችን እንግዲህ ሄለንን በሁብዬ ምክንያት ነበረ በየኮሜንቱ አንቺ እስስት አንቺ እባብ አንቺ በቃ፣ እኔም እራሱ ተሳድቤ ነበረ። ያው ሄሉ ይቅር በይኝ፣ እውነት እኔ በሁብዬው በኩል እንጂ አንቺም ንጹህ እህቴ፣ በሶሻል ሚዲያ የማቀሽ ሁብዬም በሶሻል ሚዲያ የማቃት ናት ማለት ነው። እና ብዙዎቻችን እንደዛ ነን ግን ያው እኛ የሰደብናት በሁብዬ በኩል ስለሆነ እንግዲህ ቅርታ አድርጊልን በእግዚአብሔር ፍጡር አንገባም ማለት ነው። እኔ ስለ እሷ ውበት መልክ ሳይሆን ብቻ ለምን ከጎኑ አልሆነችም እቺ ሰስት ብያለው ማለት ነው። ሌላ አክፉ ቃል ይወጣኝ የለም ስለ ሄሉ ማለት ነው እና ዋናው መስማማታችሁ ነው ማለት ፈልጋለሁ። በጣም ጠልታችኋታል ብላለች ሁብዬ። እኛ ሄሉን በድጋሜ የጠላናት በአንቺ ምክንያት እንጂ ሄሉ ምንም አርጋን አይደለም። የምናቃት እንዳንቺ ሶሻል ሚዲያ ላይ ነው። ግን አንቺ ነፍሰ ጡር እርጉዝ ስለሆን ስታለቅሺ አሳዘንሽንና፣ ለምን ከወንድሟ ጎን ሆነች፣ ለምን ከወንድሟ ሚስት ጎን አልሆነችም በሚል ብዙዎች ሰድበዋታል። ጥላቻን አትርፋለች። ለማንኛውም የዛሬውን እንግዲህ በጉጉት እንጠብቃለን። ገምቱ ምን ይመስላችኋል? መኪና፣ ወርቅ፣ በድጋሚ ጣት ቀለበት ሊደረግላት ነው። ያ የወለቀው ቀለበት አውልቃ ያው መልሰዋለች። ባይዘዌ ውብዬ ያለታ ማለት ነው። ወልቆ ስላልቀረ አሁን እንግዲህ እኔ እንጃ ብቻ። በኋላ ቪዲዮ እናያለን። ለመፍረድ ቪዲዮን አይተን ብንመለስ ይሻላል ማለት ነው። እስከዛው ግን እኔ ደስ ስላለኝ ለም ቪዲዮ አልሰራም። የደስታቸውን እስከ ዛሬ ስፈተፍት አሁን ሲታረቁ ቅራለሽ ወይ እንዳትሉኝ ብዬ ነው። ላይክ፣ ሰብስክራይብ አድርጎ እወዳችኋለሁ። ባይ